ግራቀኝ ህይወቴ በሾታት ሮብኛል፣ በፊት በኋላየ መሰናክል በስቷል። እኔስ ያለ ምርኩዝ ጉዞዬ ከብዶኛል። እማምላክ ደግፊኝ እጄ ተዘርግቷል፣ ዘርግቷል እማምላክ ደግፊኝ

እናት ያለው ሰው ፈጽሞ አይተክዝም። አንድ ቀን ይስቃል አልቅሶም አይቀርም። ሐዘኔን በደስታ ለውጭው እናቴ በሐሴት ልዘምር፣ በቀረው ህይወቴ በደስታ ልዘምር

አሁንም ጎደሉ በውስጥ አለና ድንግል ሆይ ቅረቢኝ። ዛሬም እንደገና ለዝች ለትንሿ ለጠቂቷ እድሜ እንደ ከፋኛል ኖር ቀናርጌኝ ኖር

ቀኝ ህይወቴ በሽታ ብሮብኛል፣ በፊት በኋላየ መሰናክል በስቷል። እኔስ ያለ ምርኮስ ጉዞ ከብዶኛል። እማ አምላክ ደግፊ እጀተ

እናት ያለው ሰው ፈጽሞ አይተክዝም። አንድ ቀን ይስቃል አልቅሶም አይቀርም። ሐዘኔን በደስታ ለውጭ እናቴ፣ በሐሴት ልዘምር በቀረው ህይወቴ በደስታ ልዘምር በቀረ